የዓለማችን ባለጸጋ ቢል ጌትስ የፊዚክስ ሊቅ የሆነውን ሪቻርድ ፌማን ውስብስብ ሳይንሳዊ ጽንስ ሀሳቦችን ግልጽና አሳታፊ በሆነ መንገድ የማብራራት ብቃቱን በማድነቅ ዘ ቤስት ቲቸር አይ ነቨር ሀድ ብሎ ብቻ አልተውም። ቢል ጌት የፌማን ንግግሮች የበለጠ ተደራሽ ለማድረግ በንቃት ሰርቷል። የፌማን ትምህርቶችና የሚሴንጀር ንግግሮች በነፃ በመስመር ኦንላይን ለብዙ ተመልካቾች እንዲታዩ መብቶችን በማግኘት በከፊል የሳይንስን ፍላጎት ለማሳደግ ድርሻውን ለማበርከት የወሰነው የሳይንሱ ጠቢብና መምህሩ ሪቻርድ ፌማን ስለሆነ ነበር። ፌንማን ውስብስሙን በጣም ቀላል የሚያደርግበት አስደናቂ መንገድ ነበረው። የፌማን ቴክኒክ የተማርከውን ተግባራዊ ለማድረግ መማርን ቀላል ስለሚያደርግ ለአዲስ ተማሪዎች ምቹ ነበር። ሌሎች የተሻሉ ሳይንቲስቶች እንዲሆኑ አነሳስቷል። አንዳንድ ምርጥ ጥቅሶቹን ብናይ፣ የሱ ጥቅሶች ሰዎች ከትናንት የተሻሉ እንዲሆኑ አድርጓቸዋል። ሪቻርድ ፌንማን ከዚህ ዓለም ሊያልፍ ይችላል፣ ግና በሳይንሳዊ ሐሳቦቹ መርሆቹ ቴክኒኮቹና ሌሎችም በመካከላችን ዘላለም ይኖራሉ። ለወደፊቱ እንደ ምልክትና ለሳይንሱ ተስፋ ሆኖ ከእኛ ጋር ይቆያሉ። እንደ ሪቻርድ ፌንማን ያለ ታላቅ አእምሮ ለዘላለም ሀብት ይሆናል። ይህም እንደገና መልሶ መላልሶ መገኘት ያለበት ሀብት ነው። ፌንማን የተከበረና ግልጽነት ያለው ሰው ነበር። እናም የተሳሳቱንን ሰዎች ለመጥራት አይፈራም ነበር። የሪቻርድ ፌንማን ያልተለመደ የህይወት ታሪክ በጨዋታና በማጓጉት ባህሪው ይገለጻል። ይህም ከሳይንሳዊ ስራው ባሻገር ወደ ተለያዩ ጀብዶዎች ያመራል፤ ሎክ ፒኪንግ፣ ቦንጎ ከበሮ መምታት እና የማስተማር አቀራረቡን ጨምሮ ማለት ነው። የእሱ ታሪክም በግል ሳይንሳዊ ግኝቶች ጉዞ በማንሃተን ፕሮጀክት ላይ ባደረገው አስተዋጽኦና በመጨረሻም በፊዚክስ የኖቤል ተሸላሚ ሲሆን ሁሉም ምርጥ ሽያጭ ባስመዘገቡት መጽሐፎቹ ላይ ተሰንደው ይገኛሉ። ሙከራዎችን ማድረግ የሚወድ ጉጉ ልጅ ነበር። ይህ ጉጉትና ሙከራዎቹ እሳትን አስከትለው ያውቃሉ። እሱ ቀጥተኛ የቦንጎ ተጫዋች ቁማርተኛ፣ መቆለፊያ ሰባሪ፣ ሳሊ ወመናይዘር እና የብራዚል ካርኒቫል ጭፈራ ፍላጎት በውስጡ ያሳደገ ነበር። ለሳይንስ የነበረው አቀራረብ ግላዊና የጨዋታ አይነት ነገር ሲሆን ዓለም እንዴት እንደምትሰራ ለመረዳት ጉዞ በንጹህ የማወቅ ጉጉት የተመራ ነበር። ከሁለተኛ ሚስቱ ጋር የነበረው ጋብቻ በአደባባይ በፍቺ ሲጠናቀቅ ይህም በሥራ ላይ ካለው ከልክ ያለፈ ትኩረትና የመግባባት ችግር የመነጨ ነው። ፌንማን ጃፓንኛ የተማረ ሲሆን ከሁለተኛ የዓለም ጦርነት በኋላ የጃፓን ባህል ፍላጎት አሳይቷል። በ1986 በቻሌንጀር የጠፈር መንኮራኩር አደጋ ምርመራ ውስጥ ቁልፍ ሚና ተጫውቷል። የፌልማን ታሪክ ሰፊ ፍላጎቶችን ያካተተ ሲሆን ብሪሊያንት ሳይንቲስቶች በማህበራዊ ሁኔታ አውክዋርድ ወይም ሬክሊሲቭ መሆን አለበት የሚለውን አስተሳሰብ ይሞግታል። የእሱ መጽሕፍቶች የእሱን ሰብእና ላይ ለሕይወትና ለሳይንስ ያለው ልዩ አቀራረብ፣ ብዙዎች የራሳቸውን የማጉጉት እንዲቀበሉ የሚያነሳሳ ቀልደኛና አስተዋይ እይታን ይሰጣሉ። ሪቻርድ ፌንማን እንደ ፊዚክሱ ድንቅና ያልተለመደ ሰብህና ይታወቅ ነበር። ያልተለመዱ የወድ ታሪኮችን ብዙዎች በእርግጠኝነት እየቀለድክ ነው፣ ሚስተር ፌማን፣ ሹል ዩ አር ጆኪንግ ሚስተር ፌማን እና ሌሎች ሰዎች በሚያስቡት ምን ይመለከታል፣ ዋድ ዩ ከር ዋት አዘርስ ፒፕል ቲንክ በሚሉ መጽሐፎቹ ውስጥ ለራሱ ተናግሯል። በሁለተኛ ዓለም ጦርነት ወቅት በማንሃታን ፕሮጀክት ላይ ሲሰራ ፌንማን በሚስጥር ሎስ አላሞስ ላቦራቶሪ ውስጥ በደህንነት በሚደረጉ እርምጃዎች ተሰላጅቶ ነበር። ጉለቶቻቸውን ለማጋለጥ መቀለፊያዎችን እንዴት እንደሚመርጡና ካዝናዎችን እንዴት እንደሚከፍቱ ራሱን አስተማረ፣ የጥበቡ ባለቤትም ሆነ። ብዙ ጊዜ የቀልድ ማስታወሻዎችን በካዝና ውስጥ ለባለቤቶቻቸው እንዲያዩት ያስቀምጥላቸዋል። እንዲያውም አንድ ጊዜ የአቶሚክ ቦምብ ንድፍ የያዘውን የፋይል ቋት ሁሉ ሰብሮ ያውቃል። በሎስ አላሞስ የተደረገው ሴፍ ክራኪንግ ቀልድ ብቻ አልነበረም፣ ዘይቤያዊ አነጋገር ሜታፎር ነበር። ፌንመን በሕይወት ውስጥ አብዛኛውን የተቆለፉ በሮች ቀሸቶች እንደሆኑ ያምን ነበር። ሰዎች የማይሰበሩ ናቸው ብሎ ስላሰቡ የታዘዙ እንቅፋቶች ይሳብ። ፊዚክስ ወይም ጥምር መቆለፊያ ይሁን፣ ግና እስኪሳካ ወይም እስኪከፈት ድረስ ይገፋ ነበር። አንዳንድ ጊዜ ውጤቱ ዓለምን የሚቀይር ሳይንስ ነበር። አንዳንድ ጊዜ ግዙፍ በሚመስሉ ነገሮች ላይ የስላቅ ሳቅ አይነት ነገር ነበር። ሪቻርድ ፌንመን በሎስ አላሞስ ያደረገው አስተማማኝ ክሮኪንግ የፊዚክስ እውቀቱንና የሰውን ተፈጥሮ ግንዛቤ ተጠቅሞ ሚስጥራዊ መረጃዎችን ክላሲፋይድ ኢንፎርሜሽን የያዙ ካዝናዎችን መክፈት ብዙ ጊዜ የትርፍ ጊዜ ማሳለፊያውና መደበሪያው ነበር። የእሱ ዘዴዎች መቆለፊያዎችን ሜካኒካል ቶሌራንስ መበዝበዝ፣ የተለመዱ የቀን ተኮር ቆጠራ ቅንብሮችን መጠቀምና ሌሎችን በጥበብ መመልከት ያካትታሉ። ፌንማን፣ እንዳለው ካዝናዎችን ክራክ ማድረግ እንደ ፕራንክ መሆኑን ልብ ይሏል። በጣም ከታወቁት ሽጎዳዎቹ አንዱ የደህንነት ድክመቶቻቸውን ለማሳወቅ በባልደረቦቹ ካዝና ውስጥ አስቂ ማስታወሻዎችን ማስቀመጡ ነበር። ፌንማን ወደ ካዝናቸው ውስጥ ገብቷል፣ ይዘታቸውን መርምሯል። ከዚያም የሚከተለው ማስታወሻ ትተው ነበር ማንኝ ገመት ገዝፎ። ድርጊቱ ማንም ሳያውቅ ካዝናዎች ሊከፈቱ እንደሚችሉ እና በከፍተኛ ምስጢር የተያዘው የሎስ አላሞስ ያቶሚክ ቦምብ ፕሮጀክት የላላ ደህንነት አጉልቶ አሳይቷል። ይህ በሎስ አላሞስ ሰራተኞች መካከል ብዙ መነቃቃትን እና በእርግጥ አንዳንድ መዝናናትን አምጥቷል። በደህንነት ላይ አንዳንድ መሻሻሎችንም አስከትሏል። ጉዳት ቢኖረውም ፌንማን የፈጸመው ድርጊት ተንኮል ያዘለ ወይም ፕሮጀክቱን ለመጉዳት የታሰበ አልነበርም። የእሱ መቆለፊያ ማሰናከል መምረጡ የማወቅ ጉጉት፣ ደህንነትን መፈተሽና የእንቆቅልሾችን መፍታት ታላቅ ደስታ ስለሚሰጠው ነበር። የፌንማን ሎክፒኪንግ የሎስ አላሞስ አፈታሪክ አካል ሆነ እና በፊዚክስ ዓለም ተወዳጅ ማቭሪክ ሆኖ እንዲታወቅ አስተዋጽኦ አድርጓል። ነገር ግን ከቀልድና ቧልት ባሻገር የፌንማን ሰብዕና ገጽታ አስገራሚ ምሳሌ ለዘላለም የማወቅ ጉጉቱና ችግር ፈቺ አስተሳሰቡ፣ ግራውንድ ብሬኪንግ ስራው በኳንተም ኤሌክትሮ ዳይናሚክስና በሌሎች የፊዚክስ ዘርፎች የግዙፍ ግልጋሎት መገለጫ ናቸው። ፌንማን የኖቤል ሽልማት አሸናፊ የፊዚክስ ሊቅ እንጂ ፕሮፌሽናል ሴፍ ክራከርም አልነበረም። የፌንማን ታሪክ በማስታወሻ ውስጥ ተነግሯል። ሚስተር ፌንማን በእርግጥ እየቀለድክ ነው በሚለው መጽሐፉ ራሱን የማወቅ ጉጉት ያለውና በእንቆቅልሽ የሚደሰት ገጸ ባህሪ አድርጎ ይገልጸዋል። አዝናዎችን እንዴት ክራክ ያደርጋል? ሜካኒካል እውቀት ፌንማን ካዝናዎቹ ሜካኒካል መቻቻል፣ ሜካኒካል ቶሌራንስ እንዳላቸው ተረድቷል። ይህም ማለት መደዋያዎቹን ለመክፈት በቁጥር ላይ በትክክል መቀመጥ አያስፈልጋቸውም። ይህም በመሰረታዊነት ከአንድ ሚሊዮን ወደ ስምንት ሺ አካባቢ ሊሆኑ የሚችሉትን ውህዶች በከፍተኛ ሁኔታ እንደሚቀንስ አስልቷል። የሰው ተፈጥሮ ሰዎች ብዙውን ጊዜ በቀላሉ ሊገመቱ የሚችሉ ጥምረቶችን እንደ ልደት ቀን ወይም አመታዊ ክብረ በዓላት እንደሚጠቀሙ ያውቃል። ይህ ለመሞከር የሚፈለገውን የጥምረቶች ብዛት ወደ 162 ብቻ በመቀነሱ ስራው ደቂቃዎችን ብቻ እንዲወስድ አድርጎታል። ማስመሰል ብዙ ጊዜ ካዝና ክራክ ማድረግ ከባድ ስራ እንደሆነ ያስመስላል። ሌላው ቀርቶ መሳሪያዎችን ተሸክሞ ክብደቱን ለማሳየት ይጥራል። ይህን ስሙንና ታዋቂነቱን ለመገንባት ተጠቅሞበታል። ገና በ15 ዓመቱ ምንም ሞግዚት ኢንተርኔት የሌለውና የመጽሐፍ ቁልል ብቻ የነበረው ትሪግኖሜትሪ አልጀብራ፣ አናሌቲክ ጂኦሜትሪ፣ ካልኩለስ፣ ማለቂያ የሌለው ተከታታይ አካዳሚክስ ሳይቀር ቅርጥፍ አድርጎ በልቷል። ወላጆች በሚተኙበት ጊዜ እኩልታዎችን በመጻፍ ብሩክ ሮክዌል ኒውዮርክ በሚገኘው መኝታ ቤቱ ውስጥ እስከ እኩለ ሌሊት ድረስ ይሰራል። ኋላ ላይ ከባድ ሊሆን እንደሚችል አላውቅም ነበር ሲል ተናግሯል። ኤምአይቲ በደረሰ ጊዜ ከስርዓተ ትምህርቱ ካሪኩለም አስቀድሞ አጠንቶ እንደጨረሰ ነበር የታወቀው። ፋይንማን ያልተለመደ ያደረገው ብርህነቱ ብቻ አልነበረም፤ እሱም በቁም ነገር ለመውሰድ ፈቃደኛ ለመሆኑ ጭምር እንጂ። በብራዚል የምሽት ክለቦች ውስጥ ቦንጎ ተጫውተዋል። እርቃናቸውን የሚያሳዩ ሞዴሎችን ይስላል። በክፍሎች ውስጥ ነውር የሚመስሉ ቀልዶችን ተናግረዋል። ጥቅጥቅ ባለ ጆርገን ሳይሆን ኳንተም መካኒክስን ደድልስና ታሪኮች ጠቅሞ አብራርቷል። ፊዚክስን ሕያው የቀለለና ሰዋዊ ስላደረገ ግን ተማሪዎቹ እጅግ ያከብሩት ነበር። የሪቻርድ ፌንማን ታሪክ ሊቅነት እንደ ትወና ያደረገ ሰው ታሪክ ነው። እናም የማጉጉት ማታለልና አክብሮት የጎደለው ነገር እንደ አዋቂነት ኃይለኛ ሊሆን እንደሚችል ለዓለም አሳይቷል። እንደ ኤሮፓን አቆጣጠር በ1986 ፌንማን የጠፈር መንኮራኩር ቻሌንጀር ፍንዳታን በሚመረመረው የፕሬዚዳንት ኮሚሽን ውስጥ አገልግሏል። በቴሌቪዥን ህዝባዊ ውይይቶች ወቅት የአደጋውን መንስኤ በቀላል ገላጭ በሆነ ማሳያ አስረድቷል። በሮኬቱ ቡስተር ውስጥ ጥቅም ላይ የሚውለው የጎማ ኦሪንግ ትንሽ ቁራጭ ወስዶ በክላምፕ ጨምቆ ወደ አንድ ብርጭቆ የበረዶ ውሃ ውስጥ ነከረው። ማቀፊያው ክላምፕ ሲለቀቅ ቀዝቃዛው ላስቲክ ወደ ኋላ መመለስ አልቻለም። ይህም ኦሪንግስ በቀዝቃዛው የፍሎሪዳ ቴምፕሬቸር ውስጥ ተግባራቸውን እንዴት እንዳጡ በግልጽ አሳይቷል። ፈይንመን ቀናተኛና የተዋጣለት የቦንጎ ተጫዋች ነበር። ከሳይንሳዊ ስራዎቹ የተለየ የፈጠራ ማሰራጫ አድርጎ ይመለከተው ነበር። ራሱን መጫወት አስተምሮ በካልቴክ ከባሌ ዳንስ ኩባንያ ጋር ሰርቷል። በብራዚል የሰንበት እረፍት ላይ እያለ ቦንጎውን ይዞ ከሳምባ ሙዚቀኞች ጋር ሲጨፍር ታይቷል። ሁለተኛ ሚስቱ ጥላው ከሄደች በኋላ ፌንማን የሰው ልጅን ለማጥናት ከላይ እንደጠቀስኩት አንዳንድ ዳንሰኞችን ሳይቀር ለመሳል በተከታታይ ቶፕለስ ባር ይዘወትር ነበር። እሱ እንደ ታዋቂ ምሁር ማንም ሰው እዚያ ደንበኛ ነበር ብሎ እንደማያምን ይሰማው ነበር። ይሁንና ሌሎችም ወጣ ያሉ ገጠመኞችን በሕይወት ታሪኩ መጽሐፍ ውስጥ አስፍሯል። በመጨረሻም የፌንማን ሕይወት እንግዳና ማራኪ ያደረገው ሥልጣንና ለመቀበልና በዙሪያው ስላለው ዓለም ያለው የማይናወቅ ጉጉት ይህም የአጽናፈ ሰማይ ተፈጥሮ ወይም የሰው ባሕርይ ምስጢሮች ማለት ነው አስገራሚ ነበር። ይህን ለተማሪዎቹ በሰጠው ምክር የፊዚክስ ፕሮብሌሞች ጨዋታ ያቀራረቡና ለምን ይህን እንዳደረገ በሰጠው ዝነኛ መልስ ላይ ተንጸባርቋል። ሰዎች ምንም ነገር የለም፣ እዚህ ምንም አስማት የለም። እኔ በጣም ፍላጎት ያለው በጣም ጠንክር የምሰራና በጣም የማጉጉት ያለው ተራ ሰው ነኝ።